በጣም አሪፍ ነው። ልኡላችንም እንደምታዩት እንግዲህ ያው ዛሬ ደግሞ በቃ አምባሳደር መስሎላችኋል? እሺ አምባሳደር መስሏል ድሮም አምባሳደር ነው ትላላችሁ። እና እውነት ልኡል የሆነ ሁልጊዜ ሲሰጠው በጣም ከነገራችን ላይ ልኡል አመስጋኝ ሰው ነው። እግዚአብሔር ዝም ብላችሁ ካያችሁት ትንሽዬ ነገር ተደርጎለት በጣም ብዙ የሚያመሰግን ሰው ነው እና እኔ ብዙ ጊዜ ስላየሁት ነው፣ የተለያዩ እንትኖቹ እንደዚህ አይነት ነገሮች ሲሰጡት በተለይ ዲ ኤም ሲ ላይ በጣም ብዙ ነገር ለልዑልም ዘላለምም እንደዚሁ። አቤል ግን ሲሄዳችሁ አላውቅም፣ እኔ እንጃ። አቤል ስጠታ ሲሰጠው አይቼ አላውቅም እስካሁን ድረስ። ልዑል ተሰጥቶታል፣ አቤልም ማን ነው ዘላለም ተሰጥቶታል፣ አቤል አይቼ አላውቅም እኔ። አመልጦኝ ከሆነም አላውቅም፣ ንገሩኝ እስኪ ለማንኛውም ልዑላችን እንግዲህ ዛሬ ሰፕራይዝ ስለተደረገ ደስ ብሎኛል። ሌላው ደግሞ የታምራት እናት እንግዲህ ጎዳና ላይ ወድቃ ተገኝታለች። አቤላችን እንግዲህ በዚህ ጉዳይ ላይ በጣም ብዙ ነገሮች እየመጣ ነው። አዳዲስ ነገሮችም ስለታምራት እናት በተለይ ጎዳና ላይ አውጥተው እጅ ግሯ መራመድ እስከሚያቅታት ድረስ ምን ባደርጓት ነው ብሎ እንግዲህ ቤቱ ውስጥ በጣም በሚያሳዝን እንትን እንግዲህ የዛ ቦታ እንግዲህ ቪዲዮውን እንዳያችሁ ታቅፎ አስገብቶ ሁሉ ነገር በቃ ማለት የሚያስፈልጋትን ነገር እያደረገላት ያለው አቤል ነው። ታምራት የተባለው ሰው እንግዲህ በስከ መጨረሻ ይሄ ካዲ የሆነ ሰውዬ ምንም እንኳን እንደው አሁን ይቅርታ ብ ተደርጎለት ስራ ይስራ ምንም እንትን ቢባል በፍጹም እንትን የማይባል ነገር ነው። ምሬት የማይደረግለት ልጅ ነው ታምራት ማለት። በጣም ካዲ ነው። እኔ በጣም የሚገርመኝ ለእናቱ ያልሆነ ለማን ነው እንደዚህ አይነት? እናቱ ጎዳና ላይ ወጥታ እስከንት እስከ ማለት ድረስ አረ በስመ አብ። በእርግጥ የታምራት እናት ካስታውሳችሁ በፊት የሆነ ጥያቄ ሲጠይቃት ከዚህ በፊት አቤል ምንም ነገር እንደማያውቁ ምናምን ብዙ ነገሮች እንትን ሲሉ ነበር። ያው እንግዲህ ለልጃቸው ብለው ይሆን ለምን ምስጢር መጠበቅ እንደፈለጉ እሱን አላቅም። ብቻ ያልሆነ የሆነ ነገር ሲሉ ነበር። እዚህ በፊት እንግዲህ ባያችሁት ቪዲዮ እስከ መጨረሻ እንግዲህ ጎዳና ላይ ወጥተው ምናምን ሲያይ አቤል በጣም ደንግጦ እንግዲህ ከእንትን ያሉትም ተሯሩጦችን እናትን ለማትረፍ እንግዲህ ያው አንዳንድ ጊዜ ሰዎች ቆም ብለን አናስብም። ነገ ጠዋት ምን ላይ እንደምንወድቅ በተለይ በሰው ላይ ግፍ የምንሰራ ሰዎች መጨረሻችን ምን እንደሚሆን አናቅም። ነገን ሞት፣ ዛሬ ሞት፣ ምን ይከሰት፣ ምን ይሁን አናቅም። ስለዚህ በተቻለ እናቅም ለሰው ልጅ በቃ እኔ እግዚአብሔር ነው ምላችሁ። ክብር ለሰው ልጅ የሆነ እንትን የሚሰማው ሰው የለም። በአጠቃላይ ሰው ገንዘብ ብቻ ነው የሚያሳድደው እንጂ ነገ ጧት ገንዘቡን ምን ይዞብኝ ይመጣል ጣጣ ምናምን የሚለው የለም። ልክ እንደ አበበ አበበ ልቡ የተደፈነው በገንዘብ እና በገንዘብ እናቱን፣ እህቱን፣ ምኑንም ሁሉ ነገሩ ሽጦ፣ እሱ ግን አይምሮውም ጭንቅላቱ ምኑም ገንዘብ ብቻ እያሳደደ ጭራሻውን ደግሞ ለእያንዳንዳቸው ወጥመድ እያዘጋጀ ስልካቸውን እየሰጠ እዚህ ቦታ እንደዚህ ነው እዚህ እያለ ያበበ ነገር እኔ መጨረሻውም እንደሚሆን አላውቅም አበበ እንደዚህ እንደምናየው እንትን ሰው አይደለም በጣም እስካሁን ድረስ በጣም ብዙ ሰዎች አይቻለሁ ወንጀለኞች እንዳበበ አስመሳይ ሰው አይቻላቅም በቃ እንደዚህ አንገቱን ድፍት ብሎ ጋሽ እንትኔ ሲል ምስኪን እየመሰለ ግን በጣም የጎዳቸው ሰው ቢኖር አበበ ነው በዚህም ምክንያት ደግሞ ታምራት የተባለውም እንግዲህ እያያችሁት ነው። የራሱ ጓደኛ አሳልፎ የሰጠ ለይሄ ሁሉ ገንዘብ ነው። ገንዘብ የማያደርገው ነገር የለም። ሰርተን ማግኘት የምንችለው ነገር ነው። ግን ሰዎች አንዳንድ ጊዜ ባልሆነ ነገር ትታለያለሽ። በቃ ሰውነሽ ትታለያለሽ፣ እንዳልሆነ ነገር እንትን ትያለሽ። ትልቅ ወጥመድ ውስጥ ነው የሚከቱሽ አንድ ጊዜ ደግሞ ከገባሽ ልውጣ ብትይ በፍጹም ልቶች አይሰጡሽም። የልያም እንደዛ ማን አበበም እንደዛ ሆኖበት ይመስለኛል ከገባበት እንትን ለመውጣት አሁን ልፈልግ ቢፈልግ እንኳን መውጣት የማይችልበት እንትን ነው። እና አሁን የታምራት እናት በጣም ነው ያሳዘኑ። እውነት ለመናገር እንደ እናት ስታስቡ የኔ እናት የኔ እንትን ብላችሁ ብታስቡ ከባድ ነው። በጣም ጎዳና እስከ መውጣት ድረስ ያደረሳቸው ይሄ ሁሉ የልጃቸው ስራ ነው እና ሰው የዘራው ነው የሚያጭደው የሚባለው ለዚህ ነው አያችሁ። እውነት ሁልጊዜም አትንትን አትልም። በቃ ይችናት እናት ባለፈው አቤል ሲጠይቃቸው እውነቱ ተናግረው ቢሆን አሁን ይህ ሁሉ እንትን ባይደርስባቸው ኑሮ። በዛ ሰዓት ለልጄ ውለው ይሆን ለምን ይሆን ውሸት እያወሩ ነበረ? ይሄው በስከ መጨረሻ ጎዳና ላይ ወጥተው ተገኝተዋል። ያው እንግዲህ አቤል እንኳን ያውንን እንትን ቢያረጉበትም እንኳን አሁንም ቤት ውስጥ እንክብካቤ እያደረገላቸው ያለው አቤል ነው። ያው እንግዲህ እግዚአብሔር ይስጠው ወንድማችን ለመልካምነቱ፣ ግን ጥንቃቄ ማድረግ አለበት። አንዳንድ ጊዜ እንደዚህ አይነት ሰዎች አቅርበሻቸው አንቺንም ጎድተው ስለሚሄዱ። ጥንቃቄ ማድረግ ያለበት ምንም ቢሆኑም ማለት ነው፣ ያው እናት ናቸው። እገዛ ማድረግ ካለበትም በውጭ ሆኖ ማገዝ ይችላል። ግን አጠገቡ አድርጎ ሌላ እንትን ውስጥ እንዳይከቱት እፈራለሁ። እኔ ሁል ጊዜ እፈራለሁ። ከነገራችን ላይ እንደዚህ በቤት ሰራተኛ ወይ እነሱ ጋር ምግብ ምናምን ብቻ ልብስም ትጠምንም ብቻ በጣም እፈራላቸዋለሁ። ተከታትለው እነሱን ደግሞ ያልሆነ ነገር ሰጥተው መቼም ገንዘብ የማያታልለው ነገር ስለሌለ በገንዘብ እንዳይሽንት እንዳይሏቸው እንዳይሸውዷቸው እና ሌላ ችግር እንዳያመጡ እያልኩኝ የምጠራጠረው አሁን ላይ ልዑል ጋ አቤልም ጋር ምግብ የሚያበስሉላቸውን ሰዎች ያው እነሱ ታውቃላችሁ ውጭ ላይ አይመገቡም። ማናቸውም ተናግረዋል። በተደጋጋሚ ሻይ ራሱ እንኳን መጠጣት አይችሉም። ሁሉ ነገር ቤት ነው። እንግዲህ ታማኝ ሰው ሲገኝ ደግሞ በጣም ደስ ይላል። አንዳንድ ጊዜ እኮ አይታችኋላል። ከበነሉ የምትል በጣም ምግብ የምታበስላቸው በታማኝነቷ የቤት ባለቤት የሆነች ልጅ አለች። ታስታውሱ ከሆነ በመስፍን ጊዜ ብዙ ነገሮች የሚሰሩ ሰዎች አሉ። አንዳንድ ጊዜ ለሕሊናችን ብለን ብንሰራ የተሻለ ነው ብዬ ነው የማስበው። ስለዚች እናት እንግዲህ ፈጣሪ ለአስችል አይሰጥም። ምን አይነት እንትን ውስጥ እንዳስገቧቸው ተመልከቱ። ታምራት ተብዬው ለእናቱም አይሆንም አይደለም ለሌላ ሰው። እኔ ማንን አምናችሁ ከማን ጋ አብራችሁ እንትን እንደምትሉ አላውቅም። የእውነት አንዳንዴ ሕሊና የሚባል ነገር በቃ ሁሉ ነገር ገንዘብ፣ ገንዘብ፣ ገንዘብ፣ ገንዘብ በገንዘብ እንትናችን የተደፈነው ነው። አምላኮ ትግስቱ ስጠኝ። ምን አይነት እንትኖች እንደሆን አላውቅም። አቤል በጣም የዋፍ ነው፣ እግዚአብሔር ነው ምላችሁ። ሌላ ሰው ቢሆን አሁን እንደዛ ሲያደርጉት እንትን ብሎ አሁን አንስቶ እንክብካቤ ምናምን ያደርግ ነበር አያደርግም ነበር፣ ግን ከፈጣሪ ያገኘዋል። ልዑልም እንደዛ ነው። ልዑልም ካያችሁት የሚጎደውም ሰው ቢሆን ምንም ቢሆን እርዳታ የሚያስፈልገው ከሆነ ከመርዳት ወደ ኋላ አይልም። ይሄ ደግሞ በቃ የእነሱ ተፈጥሯቸው ይሆን አላቅም ያው ሰው አብረሽው የምትውይውን ሰው ነው የምትመስ የሚባለው በትክክል ነው። እና እግዚአብሔር ብቻ ክፉ ነገር አይንካቸው። ወንድሞቻችን ጠላታቸውን በሩቅ የያዝላቸው በስከ መጨረሻም እንግዲህ እንደዚህ ተፈጥሯል ማለት ነው። ሌላው ደግሞ በልዑላችንን ማን ነው ሰርፕራይዝ ያደረገው? ምን ተገኝቶ ነው? እንግዲህ ልዑል ከሚሰራቸው ስራዎች በጣም ብዙ ብዙ ብዙ፣ በተለይ በውጭ ሀገር የሚኖሩ እነሱን እነልዑልን እና የሚደግፉ በጣም ብዙ ሰዎች አሉ። እንግዲህ ታውቃላችሁ፣ እኔ ብዙ ጊዜ የምለው እንደውም መንግስት መሸለም አለበት እያልኩኝ በተደጋጋሚ እያልኩ ነበር። ምክንያቱም እነ ልኡል የሚሰሩት ስራ ማንም ሰው ልስረው ቢል አይሰራውም። ሕይወታቸውን፣ ምናቸውን፣ ቤተሰባቸውን ምንም እየመጣባቸው ይህ ሁሉ ተቋቁመው ስለሚሰሩ ለነሱ ትልቅ እንትን የሆነ በቃ የማይረሳ እንትን ቢሸለሙ ደስ ይለኛል። ግን ደግሞ እግዚአብሔር አንድ ቀን ቀኑን ጠብቆ ይሰጣቸዋል። ቤት ተስፋ አደርጋለሁ እጠብቃለሁ። እና ታምራት ተብዬው አሁን አይኑን አጥቦ በጨው እርግጠኛ ነኝ፣ ይቅርታ መጠየቁ አይቀርም አቤልን ለማየት ያበቃችኋል። ምክንያቱም ድራማው እየሰራ እዛ ያልተሳካለት የሆነ እንትን ሲል የእናቱን ሁኔታም እንደዚህ ሲያይ ይቅርታ ማለቱ አይቀርም። በአሁኑ ግን መቼም እኔ እንጃ ይቅርታ የሚያደርግለት አይመስለኝም አቤል ራሱ ያን ሁሉ ነገር ክዶት አብረው እየበሉ አብረው እየጠጡ እንደዚህ አይነት እንትኖች እያደረጉ ደግሞ ዙረው ደግሞ እንዳልተፈጠረ ምንም ነገር እንዳልሰሩ የሚሆኑ ሰዎች አያናድዷችሁም? እኔ በጣም ከሚያናድደኝ ሰው መሀል፣ በቃ ያደረገውን አድርጎ የፈለገውን እንትን ብሎ ከዛ መልሶ ደግሞ ምንም ነገር እንትን እንዳላለ የሚያስመሰለ ሰው በጣም የሚያስጠላኝ አቤል ደግሞ እንግዲህ እንደምታዩት ነው የእውነት ከልዑል ምንም እንትን አይልም ዝም ብላችሁ ካያችሁት ለሰዎች በጣም እንትን የሚልስ ልጅ ነው በቃ ተፍንትኗቸው ይመስለኛል አንዳንድ ጊዜ አብረውም ስለሚውሉ ምኑ ነገራቸው ሁሉ ነገራቸው አንድ ነው ለሰው በጣም ነው የሚጨነቁት ሰዎች ግን እነሱን ለመጉዳት እነሱን ለመጣል እነሱን እንትን ለማለት ብዙ ሴራ እያሴሩ እዚህ ቦታ እንትን አለ እያሉ እየጠቆሙ በውሸት እነሱን ለማሳገት ባለፋታችሁ ያለ አቤልን ስንት ነገር ሊያደርጉ ታስበው አልተሳካላቸውም። ያልሆነ መድኃኒት ለመስጠት አቤልን ለመግደል ብቻ ሲሉ በስንት ሚሊዮን ብር አውጥተው መድኃኒት ከውጭ አስመጥተው ለአቤል ብቻ ማለት ነው ይህም ሁሉ ነገር ከሚያደርጉ የሰውን እንትን ከሚያሳድዱ ሰርተው እኔ ምን አይነት እኔ አንዳንድ ጊዜ ኢትዮጵያ ውስጥ ነው ምንድን ነው? ጆሮዬ ነው ምናምን እንደዚህ እንላለን። የምሰማቸው የማያቸው ነገሮች በቃ ልክ እንደ እንትን እየሆነብን ነው። የእውነት ሰው እንዴት ነው የተጨካከን ነው ጎበዝ አቤቱ፣ ለአስችል አይሰጥም፣ ለአስችል አይሰጥም። የእውነት ልቡን አይስጠለሁ፣ ሁላችንም ብቻ ፈጣሪ ልቦና አይስጣችሁ። በተለይ በሰው ሕይወት እየገባችሁ የሰውን እንትን እንደዚህ የምታበላሹ ሰዎች እኔ መጨረሻችሁ ምን እንደሚሆን አላቅም። ወይ ለራሳችሁ አትሆኑ፣ ወይ ለቤተሰብ አትሆኑ፣ ወይ ለሀገራችሁ እንትን አትሉ። ከእናንተ ሰው ምን እንደሚማር አላቅም። ብቻ ፈጣሪ ጠብቃቸው ወንድሞቻችን የእውነት አቤልም ሆነ ማናቸውንም እንግዲህ ፈጣሪ ይጠብቃቸው ከማለት ውጭ ምንም ማለት አልችልም። እንግዲህ የዚች እናት ጉዳይ መጨረሻ እያያችሁ ነው። ጎረቤት ራሱ ብጫው ራሱ ማንም ሰው አያግዘኝም፣ ማንም ሰው አይመጣልኝም፣ አይደርስልኝም። ተቸግሬ የሚያግዘኝ የለም ወልጄ ምንድን ነው ያሉት? የልልጅ ልጅ እያሉ በጣም እያለቀሱ እንዴት እንዳሳዘኑኝ ባለፈው አናዶኝ ነበረ። ባቤል እንደዚያ የውሸት እንትን ሲያወሩ ዛሬ ደግሞ እንትን አሉኝ። አሳዘኑኝ። ያው እናት ሲያለቅስ ሁላችሁም እርግጠኛ ነኝ የሆነ የሚሰማችሁ እንትን አለ። የማንም እናት አታልቅስ፣ የሆነች አይክፋት፣ አይራባት። የእናት እንትን ከባድ ነው። ልጁ ምን አይነት እንትን ውስጥ እንደገባ አላውቅም። እናቱን ጎዳና ላይ እስከ ማውጣት ድረስ ይሄ እንትን ያለው መጨረሻው ምን እንደሚሆን አብረን እናያለን። ለማንኛውም የአቤላችን ጉዳይ እንግዲህ ይህን ይመስላል። እንግዲህ በመሀል በመሀል እንግዲህ ስለዘላለምም እያወራሁላችሁ ነው። ዘላለም አልኩ ይቅርታ፣ ዘላለም ቢደፉ ዛሬ ዘላለም እያልኩ ነው። አብ ልዑል ማለት ነው። ያው አንድ ስለሆኑ ልዑልም አቤልም ይምታቱብኛል እኮ ስማቸው። እሺ ሁሉንም አንድ ስለምንት ስለምጠራ ይምታቱብኛል። እና ወደ ልዑላችን ስንሄድ ደግሞ እንግዲህ ልዑላችንም እንዳያችሁት ነው እንግዲህ ሰሞኑን ጠፋ ጠፋ የት ሂዶ ነው እያላችሁ እንግዲህ ልዑል ጠፋ ብሎ ሲመጣ ከነገራችን ላይ አዲስ ነገር ይዞ ነው የሚመጣ። በቃ ለየት ያለ የማትጠብቁት የማገምቱት ምንም ነገር ሁልጊዜ ሲጠፋ አዲስ ነገር ይዞ ይመጣል ብያችኋለሁ። እንግዲህ ትናንት ለታ ለቀቀም ነበር። ያው ዛሬ ሲመጣ እንግዲህ በአዲስ ነገር ሁሉ ነገሩ በፈገግታ ተሞልቶን የመጣው የመጣ ወንድማችን ልዑላችን ማለት ነው። ሁልጊዜም ጊዜም ሳቅ እንላለን። ሁልጊዜም ሳቅል የሰው ደስታ የሰው እንትን ሁልጊዜ ለሰው ስትጨነቁ ለራሳችሁ ጊዜ ሳሰጡ የእውነት ብዙ ነገር ይገባችኋል። ለእናንተ ብዙ መስዋዕት ከፍላችኋል። ጊዜ ምን ሳትሉ፣ ቤተሰብ ከምናምን ሳትሉ እናንተ ለብዙ ሕዝብ ለብዙ ሰው እየደረሳችሁ ፍትህን እያስገኛችሁ ያላችሁ ጀግኖቻችን ይገባችኋል። ከዚህ በላይም ነገ ደግሞ የተሻለ ነገር ዛሬ ትንሽ ከእንትን ካላችሁ ነገ ደግሞ ከዚህ የተሻለ እንትን ይላችኋል ብዬ አስባለሁ። ብቻ እግዚአብሔር እንደዚህ ሰውን ሰርፕራይዝ የምታደርጉ የሰውን ደስታንት የምትሉ ሰዎች የእውነት ለምሰጡ ሰዎች ፈጣሪ እጥፍ እጥፍ አድርጉ ይስጣችሁ ነው የምለው። ነገራችን ላይ የሚሰጥ ሰው በሰጠው እጥፍ ነው የሚያገኘው። መስጠት መባረክ ነው እና እግዚአብሔር ይስጣችሁ ነው የምለው። ሰውን ሰርፕራይዝ የምታደርጉ ሰዎች ብዙ ጊዜ በነ ልኡል እንደዚህ መልካም ነገር ለሚሰሩ ሰዎች ቤት እስከ መስጠት የሚፈልጉትን የስራ ነት ንግድ የሚፈቅዱላቸው ብዙ ነገር ስጠታ ይሰጣሉና መልካም መልካም ነገር መልካም ለሚሰሩ ሰዎችም መልካምነታችሁ አይቀር ሁልጊዜም ለሰዎች እንደምትራሩ ለሰዎች ፈጣሪ አምላክ ሀገራችንንም ኢትዮጵያን ሰላም ያደርግልን። የልዑላችንንም እንግዲህ አበበ የተባለውን ሰው ተይዞ እነሱም ረፍት የሚያገኙበትን በቅርብ ቀን ያደርግልን። እውነት አበበና ልያ ተያዙ የሚባልበትን ቀን ያሰማል ፈጣሪ። ያሰማን። አሜን በሉ አሜን በሉ። የእኔ ጸሎት ይሰማል። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮን ይመስላል። እንግዲህ በአቤልም ትንሽ ብያችኋለሁ፣ በልውልም እንግዲህ በሁለት ሰው ነው ዛሬ የፈተፍትኩላችሁ። እስከ መጨረሻው ቪዲዮን አዳምጡ። ቪዲዮን ደግሞ ስትጀምሩ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ ከልብ ነው ማመሰግናችሁ። ለምታ በረታቱን የእህት ወንድሞቼ ከልብ ከልብ ነው ማመሰግነው። ሰላምና ፍቅር ተመኘሁላችሁ። ባይ ባይ።